አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ የእኔ ድንቅ እህቶች የሩታዬ ነብሮች ማለት ነው እና ዛሬ በመጀመሪያ ደረጃ የምጠይቃችሁ ነገር ቢኖር እና ቢድ ና ረግላችኋለሁ ያፍያ ሊንክ ነው ማለት ነው ያው የባለፈው በፊት የምትሰራበት የነበረ ዩቱብ አዘግተውባታል ማለት ነው። እየገባችሁ ሰብስክራይብ አድርጓት፣ የኔ ወዶች ማለት ነው፣ የእኔ ጠንበለሎች፣ እኔን የምታከብሩ ሩቲን የምትወዱ ማለት ነው። መልካምነት ለራስ ነው፣ አይከፈልበትም። እስቲ አንድ ሺ እንኳን እናስገባት ማለት ነው። ያ ለሰው መልካም መሆን ለራስ ነው ማለት ነው። ብቻ በጣም ያሳዝናል። በጣም የደከመችበት በጣም የለፋችበት ቻናል አለዋ ያው በብርሽ የመጣ ነው የዘጉባት ማለት ነው። ምንም አይደለም። የሰው ልጅ ያድጋል፣ ይለወጣል ሰው ካልሞተ በስተቀር እውነቴ ነው ምላችሁ። በዚህ ምድር ሁሉም ነገር ያልፋል ማለት ነው። ስለዚህ ያው ታቋታላችሁ ብዬ ተስፋ አረጋለው። አፍያ ማለት በጣም የሩቲ እህት፣ ምርጥ እህት፣ ጀግና ህትናት፣ ማትበገር እኛንም ሰብስባ የምታጫው እህታችናት እና በቅንነት እየገባችሁ ሰብስክራይብ አድርጓት ማለት ነው። ሲቀጥል ደግሞ ትላንትና ሩቲ በለቀቀችው በዱ ቪዲዮ ሁላችሁም ደግሞ በጣም አዝናንታችሁ ያለው እውነት ለመናገር ማለት ነው። ሁሉም ኮሜንት የሚለው ሰራችልኝ ሰራችልኝ፣ አስደነገጠችኝ ነው። አንዳንዴ ያስፈልገናል ማለት ነው። እና አንድ ጥያቄ ደግሞ በውስጥ አንድ እህቴ ጠይቃኛለች ማለት ነው። ቪዲዮ እንድሰርልኝ ፈልጋለው፣ ብዙ ሰው ስለሚፈልገው ብላኛለች ማለት ነው። በመጀመሪያ ደረጃ ያው ሩቲ ስልክም ደውለሽ ጠይቂያት ብላኝ ነበር። ያው የእሷ ጥያቄ ምን እንደሆነ ታውቃላችሁ። ሩታስ ከሆን ምን ነበራት? በምን ምክንያት ነበረ የምታለቅሰው? አሁን አሁንስ ፈገግታዋ ምንድን ነው? ሳቋ ምንድን ነው? እስር ቤት ነበረ ወይ የምትኖረ ማለት ወጣት የሳቁት ለመናገር ማለት ነው ነው አለ ነው የሚያውቀው፣ እነ ለምን ነገር። እኔም እንደዛ እያልኩ ነው። ምክንያቱም ሩቲ ከምትሰቀውና ከምታየው ነገር ፈገግታዋ ራሱ በቃ የሆነ አነጋገሯ ራሱ ትናንትና የተናገረችው ንግግር ሰምታችሁታል ብዬ ተስፋ አርጋለሁ። የሰው ልጅ ሆኖ ማይሳሳት የለም መጥፎ ቦታ ማይገባ ያለ ሞር ለፍቅር ስትሉ ብዙ ነገር ዋጋ ትከፍላላችሁ። ግን ዋጋ የከፈላችሁለት ነገር እንደ ከፈላችሁለት ሳታገኙ ደግሞ በጣም ያሳዝናል። ያው የሩቲ ታሪክ ብዝባችሁ ታቦታላችሁ ብዬ ነው ተስፋ ማድረገው። እሷም የጠየቀችው ይሄ ከዚህ የተነሳ አንጻር ነው መሰለኝ እና ሩቲ ይም ብላለች። የትም የትም ሂዳችሁ እናት አባት መቼም አይጥላችሁም ቆርጦም አይጥላችሁም። እውነቴ ነው የምላችሁ እኮ ለምሳሌ አምስት ጣት ቢኖረን አንዱን ጣታችን ቆርጠን እንጥለዋለን? እንጥለው ምክንያቱም የራሳችን ስለሆነ ማለት ነው መጣል ማንችልም። እናትና አባት ማለት እንደዚህ ነው። የትም ዞረን የትም ዞረን ብንመጣ እናት አባት መቼም ቢሆን ይቀበሉናል፣ አይጨክኑብንም። እንደ ባዳ አይደሉም፣ እንደ ጓደኛ አይደሉም ማለት ነው። ጓደኛ እንኳን ሞር በጣም የምትዋደዱ ጓደኛ ብትኖሩ አንድ ቀን ተጣልታችሁ ያንን ነገር ሊቆራረጥ ይችላል። እናት አባት ግን መቼም መቼም ቢሆን እኛን አይጠሉንምም አውጥተውም አይጥሉንም ማለት ነው። አላህ ይጠብቅልን የሁላችንም እናታችን አባቶች እድሜያቸው ረዘም እያደርግልን ማለት ነው። እንግዲህ ሩቲ እውነት ለመናገር አይታችኋታል? ስትስግ ፈገግታዋ፣ በቃ አነጋገሯ ራሱ የድሮ ሩታ ተመልሳለች። ቡታ ጀራ ያለች ሩታ ማለት ነው ትንሿ ሩታ ከመጀመሪያ ስትመጣ የምናውቃት ሩታ ሆናብናለች እና በዚሁ አጋጣሚ ምክንያቷ ምንድን ነው ስልክ ደዊም ጠይቅልኝ፣ ወይም ደግሞ ቪዲዮ እንድሰራልን አድርጉ ብላ ነበር ልጅቷ። በዚሁ አጋጣሚ አንድ ነገር ልንገራቸው እና ሩታ በአሁኑ ሰዓት ለምታውቃቸው በደንብ ለምታውቃቸው ሰዎች እንጂ ስልክ አታነሳ። የማታነሳበት ምክንያት ቢኖር የአብርሽ ደጋፊዎች እውነት ለመናገር እየደወሉ እየሰደቧት እና በዛም ደግሞ መሀል እሷን እንደወደዱ እሷን እንዳደነቁ አድርገው ርከዷን እያወጡ ርከዷን ለሌላ ሰው ሼር ስለሚያደርጉ፣ በቃ በጣም የሚወዷት እህቶቿ እየደወሉ ስልክ ለማንም እንዳታነሺ ስላላት ሩቲ ደግሞ ስልክ አታነሳ እና ስልክ ባነሳች ሰዓት ችግር የለም እንላታለን ችግሮች ምን ነበረ? ሁለት ዓመት ሙሉ ያንን እንባ የምታለቅሺውን እንባ እንላታለን ማለት ነው። ችግር የለውም አትጨናነቁ፣ ብቻ አሁን ደስተኛ ትሆንለን። አሁን ትሳቅ፣ ሳቋ ነው የምንፈልገው። እንዲሁም ብዙዎቹ ደግሞ ሩታ ወደ ሸገር መመለስ የለባትም ከወለደችውን በኋላ እያላችሁ ነው። የእሱ ነገር አላ ነው የሚያየው እውነት ባላ ስራ ደግሞ መግባት እኛ በጣም ይከብዳል እውነት ለመናገር ማለት ነው ነው ነው ነው ለሁሉም ነገር ይደረስበታል። ሩታዬ ብቻ በሰላም ትውለድ፣ ወልዳ ደግሞ ለመሳም አብቃት እንጂ ለሁሉም ነገር ትደርሳለች። ለዚህ ነገር ደግሞ እኔ አንድ ጥያቄ ልስጣችሁ ነው ማለት ነው። ሩቲ እኮ ሸገር ብትገባው ማለት ነው እውነቴ ነው የምላችሁ የበለጠ ታንቀጠቅጠዋለች። አይዲያን ጠፍቶባቸዋል ማለት ነው አይዲያም ትሰጣቸዋለች። እነዛም ደግሞ ምስኪን ይስሩ፣ እውነት ሲሰሩ በጣም ደስ ይለኛል እኔ ማለት ነው ደስ ይለኛል። ምክንያቱም ሩታ ከሌለች በጣም ቀዝቅዘዋል። የተለያየ ተለያየ ነገር እያየው ነው ቲክቶክ። ይሄ የሚሰራው ነገር በውሸትና በድራማም ስለሆነ ያን ያንን ነገር ሰርተው ይለወጡ በሩታ ማለት ነው። ሩታ መልካም ስለሆነች እኛም መልካም ነን ማለት ነው። ለሰው ምጥፎ ነገር አትመኙ ማለት ነው። እውነት እኛ የሚደብርና የሚያስጠላ ነገር የሆነ ያልሆነ ነገር ይዘው ሲመጡ ነው እንጂ ሰርተው ቢቀየሩ እኛም እንሰራለን እነሱም ይሰራሉ። ግን የአብሪሽ ነገር ደግሞ በጣም ስለበዛና በጣም ሰውን ሰው ጎዳለው እያለ ራሱ እየተጎዳ እንደሆነ ነው ያየሁት። እኔ ራሴ እያየሁትም ነው ያን ሰው ምንም ምንም ነገር ብታደረጉ እውነቴ ነው ምላችሁ። ትላንትና ጥሩ እየዋላላችሁ መልካም እያዋላላችሁ ጊዜ የኔ በቃ፣ ምን ልበላችሁ። ለምሳሌ አንድ ነገር ልንገራችሁ። አንድ እህቴ ለእኔ ጥሩ አርጋልኝ፣ ጥሩ ስታደረግልኝ የኔ ማር፣ የኔ ቆንጆ እንደዚያ እንደዛ እያልኩ መልካም መልካም ቃላቶች እየተጠቀምኩ እያለ መልሼ እኔ ተቀይሬ ደግሞ ያቺን ጓደኛዬ ደግሞ በክፉ ማየት ከእሷ ጋር እልህ መገባበት ደግሞ የለብኝም። ያብረስ ችግሩ ደግሞ ይሄ ነው። እውነቴ ነው ምላችሁ አንዳንዴ የዋህነትም አለበት ትላላችሁ። ነገር ግን የዋህነት አይደለም። አላቅም እንዴት እንደሆነ ማለት ነው። እና ለማንኛውም እናንተ ለዛ ነገር አያሳስባችሁ። ሩቲ እንደውም ወልዳ ከተነሳች በኋላ እውነቴን ነው የምላችሁ፣ በጣም ነው የምታጠረው፣ ጎበዝ ትሆናለች። ካያችሁም አንጻር ካሳለፈችም ነገር መቼም ወደ ኋላ ትሰበራለች ብዬ እኔ አላቅም። በዚህን ሰዓት ያልተሰበረች ሴት እንደዚህ ሆና ዘጠኝ ወር በሙሉ እያለቀሰች እያነባች እምባውን ያን ሁሉ እየፈሰሰ እንዴ፣ የቡታጀራዊ ዩቱበሮች እኮ አሁን ነው ረጋ ያሉት፣ እንጂ ካያችሁት ማለት ነው በየቀኑ ማዞርበት ቤት አልነበረም፣ ማትገባበት ቤት አልነበረም። አሁን እንደውም የራሳቸው ግማሹ ሽጉጥ ይዛል፣ ግማሹ ዱቄት ይቀባል፣ የራሳቸውን አይዲያ ይዘው ቁጭ ያሉ እንጂ ሩታ ታሸገር ካለች እኮ መቼ ያርፋ ነበር። ይህንን ችግር ይህንን መከራ ይህንን ስቃይ ያልሰበራት ነገ ወልዳ ምናምን ነገር ትሰበራለች ብላችሁ አታስቡ። እውነቴ ነው እምላችሁ። ለምን አላም ከጎኗ ይኖራል። ብዙ እህቶች አሏት። በጣም የሚወዷትና በጣም የሚያከብሯት ልዩ እህቶች አሏት። ምንም አትሆንም። እውነቴ ነው የምላችሁ። መጀመሪያ እናንተ በችግራችሁ ያልተሰበራችሁ፣ በችግራችሁ ወደ ኋላ ያላላችሁ፣ ያንን ችግር አልፋችሁ ደስተኛ ቦታ ስትመጡ እኔ እንደው በጣም ነው እኔ አላቅም። እኔ ሳስበው ራሱ ውስጤ ላይ ከልጇ ስትጫወት ምን ስትል ልጇን ስታይ በቃ ሲያባብላት፣ ሕፃን ልጅ ደግሞ እንዴት እንደሚያባብል እንዴት እንደምወድኝ ማለት ነው አይደለም እሷ እኔ ራሱ ሳልመው ሩታ የምታሳልፋቸው ነገሮች በጣም ነው እኔ እንጃ ይገርመኛል። ማለት ነው እና ለዚህ ነገር ደግሞ አትጨናነቁ። ፏፍተሽ ትበል ብትን ትበልልን። እናንተ ብቻ አድዋና ጸሎት የምታደረጉላት ነገር ቢኖር አለ በሰላም ሁለት ቦታ ይገላግላት። እናም ደግሞ እህቴ ያው ትክክል ናት። ከእስር ቤት ነው እኔም እንዳልኳቸው ነው ከእስር ቤት እንደወጣች ነው የቆጠርኩት እኔ ከሳቋ ፈገግታዋ በጣም ግርማ ሞገሷ በጣም ነው ደስ የሚለው ማለት ነው። ሩትዬ ሳቋ፣ ጨዋታዋን በዚሁ ይቀጥልበት ማለት ነው። እንዲሁም ያው የፈቶ ፕሮግራም ነበራት ያንን ፈቶ በቤቷ ትልቀቅልን፣ ትልቀቅልን እያላችሁ ነው። ያንን ነገር ደግሞ ይለቀቅላችኋለ፣ ጠብቁ ማለት ነው። በቅርብ ዩቱብ ላይ እንደሚለቀቅ ደግሞ ተስፋ አረጋለው ማለት ነው። ያው የማይለቀቅበት ምክንያት መናገር አልችልም እንጂ ብነግራችሁ በጣም ደስ ይለኝ ነበር።